ጽራጽዮን ዘተዋህዶ የአንድነት ኑሮ ያመኑትም ሁሉ አንድ ልብና አንዲት ነፍሶ ነው ይኖሩ ነበር። ኑሯችሁ እንዲህ ነው፣ የሐዋርያት ሕይወት ነው፣ የደቀ መዛሙርቱ ሕይወት ነው። እግዚአብሔር አምላክ ይባርካችሁ። ስለ ማኅበሩ ብዙ ሰምቻለሁ። የማህበሩንም ስራ አይቻለሁ። በሀገረ ስብከታችን በከንባታ፣ በሀዲያ፣ በስልጤ እንዲሁም ደግሞ ከሁለት ወር በፊት ደቡብ አፍሪካ ነበርኩኝ። አንድ አገልጋይ አግኝቼ ነበር። ኪንግ ሊሰን የሚባል አገልጋይ ከየት እንደተማረ ስጠይቀው የዚሁ ትምህርት ቤት ፍሬ እንደሆነ ነግሮኛል። እና ይሄ ማህበር ይሄ አገልግሎት በብፁዓን አባቶች ልብ ውስጥ ያለ የታወቀ ሲነገር እንደነበረው ድምፁን አጥፍቶ ብዙ ስራ የሚሰራ ማህበር ነው እና ሁላችንም ልናውቀው ልንደግፈው ይገባል። ብያምራ ሻማና መሰል ነው ያ ቅድሳት ብቻ ሳይሆን፣ ኑ ለቤተ ክርስቲያን ሰው ምንስጥ ሰው እንስጥ። እስቲ በእውነቱ እኔ ራሴ አንድ ሰው ልስጥ፣ በእድሜ እስካለው በጤና እስካለው ለዚህ መንፈሳዊ አገልግሎት፣ ቀስ ብዬ ደግሞ ጨምርበታለሁ እንደ እግዚአብሔር ፈቃድ በየዓመቱ አንዳንድ ሰው ሰጣል። ይህንን በጎ ዓላማ ለመደገፍ በአንድነት የኑሮ ማህበር የገንዘብ ከጎናቸው ልንቆሚ፣ በሌላው ቋንቋ ሁሉ ወንጌል ይሰበካል። ከያቅጣጫው እየመጡ እዚህ ቢሰለጥኑ ለቤተ ክርስቲያን ከፍተኛ አስተዋጽኦ ያደርጋሉ። ወንጌል በስፋት ልትሰበክ ትችላለች በማለት ማሰልጠኛ ተቋቋመ። ብዙ ጥቅም ሰጥቷል ነው የምለው። አሁ ከኔ የሀገረ ስብከትም ብዙ ልጆች ተልከው በኦሮሞኛ እየሰበኩ ናቸው። እያቅጣጨ የመጡ ልጆች በየቋንቋው እየሰበኩ ወንጌልን የኦርቶዶክስ ተዋህዶ ሃይማኖትን ጥንካሬ እየሰጡ ናቸው። በጣም ደስ እያለን ነው የሚናቅ ስራ አይደለም። ለግን ሆነም ቀረም ሁሉም አውቆት ይህንን ነገር ሁሉም ተረድቶት የኦርቶዶክስ ተዋህዶ ልጆች የሆኑ ሁሉ በየአቅጣጫ ያሉ ሁሉ እንዲህ ያለ ጥቅም መስጠቱን ተረድተው ድጋፍ ሊሰጡት ይገባል ነው ምለው። እኔ እንግዲህ እኔም ትንሽ ከህመሙ ጋራ የደከመኝ ዞሮ ለማስረዳት ምኞትም ቢኖረኝ አቅም ጉዳይ ሆኖብኝ ነው እንጂ የአሜሪካ ድረስ ሄጄ ሁኔታውን አስረዳለሁ፣ እናገራለሁ ብዬ ነበረ። አሁንም እግዚአብሔር ያውቃል። ኃይሌ እግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ኑ ለቤተ ክርስቲያን ዕጣን ጧፍ፣ ሻማ ብቻ ሳይሆን ሰውም እንስጥ። ለሉል እግዚአብሔር ክብርና ምስጋና ይግባውና የጽራ ጽዮን ዘተዋህዶ የሐዋርያት አንድነት ኑሮ ማህበር የተቋቋመው በ1980 ዓመተ ምህረት ሲሆን አባላቱ ቤት ያላቸው በመሸጥ የሌላቸውም ንብረታቸውን በአጠቃላይ ስጋዊና መንፈሳዊ ሀብታቸውን በማዋሃድ በአንድነት መኖር ከጀመሩ ከ35 ዓመታት በላይ አስቆጥረዋል። የዚህ ማህበር አባላት በአብዛኛው የተውጣጡት በ1966 ዓ ም በአዲስ አበባ የነበሩ 28 ሰንበት ትምህርት ቤቶች ካቋቋሙት የወጣቶችና ጎልማሶች መንፈሳዊያን ማህበራት አጠቃላይ ጉባኤ ሲሆን ዓላማቸው በዋናነት ስብከተ ወንጌልን ለማስፋፋት በመሆኑ ከዳር ወር 1985 ዓ ም ጀምሮ የመለከት መጽሔትን በማሳተምና በማሰራጨት አገልግሎቱን ቀጥሏል። ከመለከት መጽሔት በተጨማሪ በተለይ በገጠሪቱና ጠረፋማው የሀገራችን ክፍሎች ህብረተሰቡን በቋንቋው የሚያስተምሩ ደቀ መዛሙርት ባለመኖራቸው ብዙዎች በባዕድ አምልኮ፣ በመናፍቃን ትምህርት፣ በሌሎቹም ተኩላዎች በመነጠቃቸው ያለረኛ ያለ ሰብሳቢ በመቅረታቸው አብያተ ክርስቲያናቱ እየተዘጉ በመሆኑ ከ1990 ዓ.ም ጀምሮ ማህበሩ ባለው ዘመናዊ ትምህርት ቤት ክረምት ክረምት የሰባኪያን ወንጌል የካህናትና የዲያቆናት ስልጠና ጀምሯል። አንድ ማሰልጠኛ ያለ ቤተ ክርስቲያን የተሟላ እንደማይሆን ከብፁዓን ሊቃነ ጳጳሳት በተሰጠው መመሪያ መሰረት ሰልጣኞች የተግባር ልምድ የሚቀስሙበት በጻድቁ አባታችን በአቡነ ተክለ ሃይማኖት ስም በ1998 ዓ ም በመቃኛው ቤተ ክርስቲያን ተጀምሮ በ2010 ዓ ም ህንፃ ቤተክርስቲያኑ ተጠናቆ ለሰልጣኞችና ለምዕመናን አገልግሎት እየሰጠ ይገኛል በክረምት ዘመናዊ ትምህርት ቤቱ ሲዘጋ ብቻ በተጀመረው ስልጠና በገጠሪቱ የሀገራችን ክፍሎች ምዕመናንን በቋንቋ የሚያስተምሩ ሰባኪያንን እጥረት መቅረፍ ስለማይቻል በበጋም አጠናክሮ ለመቀጠል ከ1996 ዓ ም ጀምሮ ካስኮ ቅዱስ ገብርኤል እስከ ጽራ ጽዮን በተደረገ ሰባት ዙር የእግር ጉዞ በተሰባሰበ ብር ሁለት ሚሊዮን ከ180 በላይ ደቀ መዛሙርትን የሚይዝ ማደሪያ መማሪያና መመገቢያ ክፍል ያሉት ባለ ሁለት ፎቅ ህንፃ ገንብቶ እስካሁን ከ2315 ደቀ መዛሙርት በላይ አሰልጥኗል። እነዚህም በሀገራችን ከሚገኙ ከ56 ሀገረ ስብከቶች የተመለመሉ በኢትዮጵያ በሚገኙ ከ79 ቋንቋዎች በላይ መስበክና ማገልገል የሚችሉ ደቀ መዛሙርት፣ ዲያቆናት እና ካህናት ናቸው። በተጨማሪ ከኬንያ፣ ከቦትስዋና፣ ከአሜሪካ በሰዋልኛ በእንግሊዝኛ ጭምር የሚያገለግሉ አስር ደቀ መዛሙርት ሰልጥነው ሄደዋል። ይህ ሁሉ የተከናወነው ለሉል እግዚአብሔር ክብር ምስጋና ይግባውና ያለ ቋሚ ገቢ ምንጭ ከሀገር ውስጥና ውጪ ከተባባሪ አባላት በሚገኝ የገንዘብ የሙያና የጸሎት ድጋፍ ነው። የሉል እግዚአብሔር ፈቃዱ ቢሆን ወደፊትም በዋናነት በቋንቋ የሚያገለግሉ ውጥረት ካለባቸው የገጠሪቱ ክፍሎች በማኅበረ ቅዱሳን በኩል በማስመልመል በየአመቱ በበጋ ስልሳ በክረምት ስልሳ ለስምንት ወራት ሰባኪያንን በተጨማሪ ሀያ ዲያቆናትና ሀያ ቀሳውስትን ለአንድ ዓመት የማሰልጠን ተግባሩን አጠናክሮ ለመቀጠል በእቅድ ተይዟል። ዓላማው በነፍስ የተራቡትን የተጠሙትን፣ የታሰሩትን በገጠሪቱና በጠረፋማው የሀገራችን ክፍሎች የሚገኙትን ወገኖቻችንን በቋንቋቸው የሚያገለግላቸው ደቀ መዛሙርትን ማፍራት ስለሆነ ለአንድ ሰልጣኝ ለምግብ ለአንድ ቀን የተገመተው አንድ መቶ ብር ለአራት ወራት 12ሺ ብር፣ በዶላር 100 ለአንድ ዓመት 300 ዶላር ይሆናል። እናንተም በሀገር ውስጥና ውጪ የሚገኙ ሌሎችንም በማስተባበር ከአንድ ሰልጣኝ ወጪ ጀምሮ የሚቻላችሁን በመርዳት ቃል እግዚአብሔር ለተጠሙ ሀብተ ወልድና ስመ ክርስትና ላላገኙ ወገኖቻችን ደቀ መዛሙርትን ለማሰልጠን ድጋፋችሁ እንዳይለየን። ብራብ አበልታችሁኛል ብጠማ አጠጥታችሁኛል፣ ብታሰር ጠይቃችሁኛል ብሎ በሚጠይቀን በልዑል እግዚአብሔር ስም እንማጸናለን። የልዑል እግዚአብሔር ፈቃዱ ቢሆን ወደፊት ማሰልጠኛውንና ሌሎችንም ተግባሮች በልመና ከማከናወን ነፃ የሚያወጣ የገቢ ምንጭ ለማቋቋም የሚያስችል በሀገር ውስጥና ውጭ የሚገኙ በቀጥታ ስርጭት የሚሳተፉበት ገቢ የማሰባሰቢያ ጉባኤዎች ለማካሄድ በቅድ ላይ ስለሆን በማስታወቂያ በምንገልጽበት ጊዜ ሌሎችንም በማስተባበር እንድትሳተፉ በታላቅ አቅብሮት ጥሪያችንን እናስተላልፋለን። ኖ ለቤተ ክርስቲያን ዕጣን፣ ጠዋፍ፣ ሻማ የመሳሰሉትን ብቻ ሳይሆን ሰውም እንስጥ። በገንዘብ ለምትረዱ የዜላ አካውንት ባንክ ኦፍ አሜሪካ በቁጥርና በኢሜል የበለጠ መረጃ ማግኘት ለምትፈልጉ የስልክ ቁጥሮች እነሆ። ወንድሞች ወይ። በእናንተ ዘንድ እንደሆነው የሉል እግዚአብሔር ቃል እንዲፋጠንና እንዲከብር ጸልዩልን፣ ከክፉዎችና ከካዲዎች ሰዎችም እንድን ዘንድ ጸልዩልን፣ ሁሉ አማኝ አይደለምና። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 እስከ 2። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል